ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል አዘጋጅና አቅራቢ ቶፕ ሚዲያ ነው እስከ ፍጻሜው አብረን እንቆይ ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሐን ወገኖቻችን በአጠቃላይ ድምፅ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤ የላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአውሮፓ በአብይ አህመድ አገዛዝ ላይ ህዝባዊ ተቃውሞ ተደርጓል። በዚህ ሰላማዊ ሰልፍ ላይ በርካታ መልእክቶችም ተላልፈዋል። ይህንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው የፋኖ ጠንካራ የሽምቅና የደፈጣ እርምጃ በአብይ አህመድ ወታደሮች ላይ ከፍተኛ አዲሳራ ማድረሱን ቀጥሎበታል። በዛሬው ዕለት የአማራ ፋኖ ባደረገው ከፍተኛ ትንቅንቅ ድል እንደተቀናጀ ከግንባር የደረሰን መረጃ አረጋግጧል። ይሄንን በተመለከተም የምታዳምጡት ይዘናል። በሌላ መረጃ ደግሞ በራያ ቆቦ አካባቢ አንድ የብልጽግና ከፍተኛ አመራር እርምጃ እንደተወሰደበት ከቦታው ያደረሱን መረጃ ይፋ አድርጓል። እርምጃ የተወሰደበት የብልጽግናው ከፍተኛ አመራር ቁልፍ ሰው እንደነበረም ተረጋግጧል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ ክቡራን አድማጮች። ቀዳሚ ወዳደረግኩት መረጃ ሳልፍ፣ ዛሬ በአውሮፓ በጀርመን አካባቢ ህዝባዊ ተቃውሞ ተጠናክሮ ቀጥሏል። በርካታ ኢትዮጵያውያን የኢትዮጵያ ሰንደቅ ዓላማን በመያዝ በአብይ አህመድ አገዛዝ ላይ ጠንካራ መፈክሮችን አሰምተዋል። የዓለም ሀያላን መንግስታት በኢትዮጵያ በአብይ አህመድ የሚፈጽመውን ግፍና በደል ጠንቅቆ እንዲረዳ እንዲመረምር ጥሪ ተላልፏል። ሙሉ መረጃው እንደሚከተለው ይቀርባል። አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ ዛሬ በተቃውሞ ሰልፍ አውግዘዋል። ጀርመን እና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል ዛሬ በርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ በከፍተኛ ሁኔታ አውግዘዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጀርመንና አካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ የ ጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት ውስጥ የሚኖሩ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ተሳትፈውበታል። ሰልፈኞቹ እንደተናገሩትም የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚ ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም ብለዋል። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው በደል በቃላት ተገልጾ የሚያልቅ አይደለም ብለዋል ሰልፈኞቹ ለጋዜ ኞች እንደተናገሩትም በጀርመን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መስራችና የኮሎኝ ደብረ ሰላም ቅዱስ ሚካኤል አስተዳዳሪ ሊቀ ካህናት ዶክተር መራአዊ ተበጀ ሰዎች በቋንቋቸው እንዲሁም በሃይማኖታቸው ተለይተው እየታረዱ፣ እየተጨፈጨፉና እያለቁ ይህንን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህንን ሰቆቃ ሊያስቆም አልቻልም ብለዋል። በተጨማሪም አስተዳዳሪው እንደተናገሩት ዛሬ ድምጻቸውን በዓለም ሸንጎ ለማሰማት ወደ አደባባይ እንደወጡም ገልጸዋል። የሰልፉ ተሳታፊዎች ኢትዮጵያውያን ካህናትና ምዕመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብረዋቸው ድምጻቸውን እያሰሙ እንደሚገኝም ከቦታው ያደረሱን መረጃ ይፋ አድርገዋል። በተለይ በኦሮሚያ ክልል አሪሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሐረር ከተማ ክርስቲያኖች መገደላቸውን የገለጹት ሊቀ ካህናት ዶክተር መራዊ በአጠቃላይ በሀገራችን ኢትዮጵያ ግፍ እየተፈጸመ ይገኛል ብለዋል። በጀርመን ዋና ከተማ በርሊን ሰልፍ ያስወጣቸው ነገር ምክንያቱ ይሄ እንደሆነ አስረድተዋል። ኢትዮጵያ ውስጥ እየተፈጸመ ያለው ግፍና መከራ አለም ያወቀው ፀሐይ የሞቀ

የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መልአከ መዊ ልሳነ ወርቅ ውቤ በበኩላቸው ከተገደሉ ወገኖቻችን ሌላ የታፈኑ፣ የታገቱ፣ የተፈናቀሉ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንደውም ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩላን የሆኑ በርካታ ክርስቲያኖች ናቸውም ብለዋል። እነዚህ ወገኖቻችንም የሚደርስላቸው አጥተዋል ሲሉ ተናግረዋል። በዋና ከተማ በርሊን ሰልፉ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበት ሰዓት ነው ተብሏል። ሰልፈኞቹ ባቀዱት መሰረትም ለዓለም መንግስታት ያለውን ሁኔታ በሚገባ እንዳስረዱ ይፋ አድርገዋል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ተጠናክሮ የቀጠለው ወታደራዊ እንቅስቃሴ ዛሬም የአማራ ፋኖ በአብይ አህመድ ወታደሮች ላይ የሽምቅና የደፈጣ እርምጃውን አጠናክሮ እንደቀጠለ ድል እንዳስመዘገበ ይፋ ተደርጓል። ኅዳር 17 2018 ዓ.ም ግዙፉ ላስታ አሳምኖ ኮር ታላቅ ድል እንደተጎናጸፈ አሳውቋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምኖ ኮር ከ35 በላይ የአገዛዙ ሰራዊትን በመደምሰስና ከ40 በላይ የሚሆኑ የአገዛዙ ወታደሮችን ክፉኛ በማቁሰል የተረጋገጠ ድል እንደተጎናጸፈ ይፋ አድርጓል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ ጀኔራል አሳምኖ ጽጌ ኮር ክንፍ የሆነው እሸት ክፍለ ጦር፣ ውባንተ አባተ ክፍለ ጦር በተጨማሪም በመደራጀት ላይ የሚገኘው አሃድ ራስ አንችም እንዲሁም ደግሞ ነብሮ ተወርዋሪ ኮማንዶ ብርጌድ በጋራ ተናበው ባደረጉት ጠንካራ አውደውጊያ እስካሁን በትክክል የተቆጠረ ከ35 በላይ የአገዛዙ ሰራዊት እስከ ወዲያኛው እንደተሸኘና እንደተደመሰሰ በተጨማሪም ከ40 በላይ ቁስለኛ አስተናግዶ የተረፈው የብርሃኑ ጁላ ወታደር ወደ መጣበት እግሬ አውጪኝ ብሎ እንዲፈረጠጥ ተደርጓልም ብለዋል። የአገዛዙ የሰሜን ምስራቅ እዝ የ65ኛ ክፍለ ጦርና የ61ኛ ክፍለ ጦር ሰራዊት መነሻቸውን ከላስታ ወረዳ ሽምሻሃ ቀበሌ ላሊበላ አየር ማረፊያ ከተማ በማድረግ የእሸት ክፍለ ጦር የፋኖ አባላቶችን ከበን እናፍናለን በሚል አጉል ምኞት ወደ ገለሶት ቀበሌ በመጓዝ ላይ እንዳሉ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ከኮራችን ክንፎች ከሆኑ ሌሎች ክፍለ ጦሮችና ብርጌዶች ጋር ተናበው በጠላት ላይ በወሰዱት ጠንካራና የማያዳግም የሽምቅ እርምጃ ከፍተኛ ኪሳራ አድርሰውበታል። በዚህ ጠንካራ በተባለ ውጊያ እሸት ክፍለ ጦር በልዩ ስሙ እገርፋ ተካይ መንደር ማዶ ራምባ ተብሎ በሚጠሩ አካባቢዎች ላይ ሸፍነው የተዋጉ ሲሆን፣ ውባንተ አባተ ክፍለ ጦር፣ ራስ አንችም ክፍለ ጦር፣ ነብሮ ኮማንዶ ብርጌድ በጥምረት በመሆን ከላሊበላ ከተማ ወደ ጋሸና አካባቢ የሚወስደውን ዋና አስፋልት መንገድ በተለምዶ በርታ ግራኝ እምባ ቻይና ካምፕ ድረስ በደፈጣና በሽምቅ ጠላትን ሲያራግፉት ውለዋለን ብለዋል። ህዳር 172018 ዓ.ም ምረት ከቀኑ 5 ሰዓት አካባቢ እስከ አመሻሹን 9 ሰዓት ከ30 ድረስ ከ4 ሰዓት በላይ በፈጀ ከፍተኛ ትንቅንቅ ከ35 በላይ የብርሃኑ ጁላ ወታደር ተደምስሶ የተቆጠረ ሲሆን በተጨማሪም ከ40 በላይ ቁስለኛ እንዳስተናገደና በርካታ የጦር መሳሪያ እንደተማረከ አረጋግጠዋል። በዚህ ጠንካራ በተባለው አውደውጊያ ጠላት የእሸት ክፍለ ጦር ለማፈን አቅዶ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ታፍኖና በፋኖ ተከቦ በወገን ክንድ ተቀጥቅጦ ከፍተኛ ኪሳራ አስተናግዶ የተረፈው የብርሃኑ ጁላ ወታደር ወደ መጣበት ሸምሻህ ቀበሌ ላሊበላ አየር ማረፊያ አካባቢ ፈርጥጦ ተመልሷልም ብለው በዚህ ከፍተኛ ውጊያ ጠላት ከሽምሻሃ ቀበሌ ከኒሸር ከሚባል ቦታ ላይ 120 ሞርታር አጥምዶ በሚወረውረው ቅምቡላ እርፋና ተካይ መንደር አካባቢ በንጹሃን ዜጎች ላይ አካላዊና ቆሳዊ ጉዳት አድርሷልም ብለዋል። በትላንትናው ዕለት የዚሁ ኮር አካል የሆነችው ማረጉ ተማረ ክፍለ ጦር በአገዛዙ ወታደሮች ላይ በወሰደችው ጠንካራና የማያዳግም እርምጃ አካላዊና ቁሳዊ ኪሳራ እንዳደረሱ ከቦታው ያወጡት መረጃ ይፋ አድርጓል። አፋበሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ አሳምኖ ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ ጋዜጠኛ ፋኖ ደረበ መኮንን ከቦታው ያደረሰን መረጃ ነበረ። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋበሃ ምስራቅ አማራ ቀጠና ሚኒሊክ እዝ የተገኘውን ድል በተመለከተ በላኩት መረጃ ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ፣ በጎጃም መተከል አካባቢ በተደረገ ጠንካራ ውጊያ መተከል ማምቡክ ከተማ ሚሊሻ ጽፈት ቤት ኃላፊ ደረጀ ለሚሳላይ እርምጃ እንደተወሰደ አፋባሃ ቴዎድሮስ እዝ በላከው መረጃ ይፋ አድርጓል። አፋባሀ ቴድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ሦስተኛ ሻለቃ በሰሩት ጠንካራ ኦፕሬሽን መተከል ክፍለ ሀገር ፓዌ ወረዳ መንደር 34 ቀበሌ ጠንካራ ኦፕሬሽን ተሰርቷል ብለዋል። በዚህ አካባቢ በጥናት በተሰራ ኦፕሬሽን የአብይ አህመድ ወንበር አስጠባቂ ሰራዊት አባላት ላይ እርምጃ የተወሰደ ሲሆን በርካቶቹ እስከ ወዲያኛው ተሸኝተዋል። በተጨማሪም በርካቶች ቁስለኛ ማድረግ ተችሏል ተብሏል። በተጨማሪም በዚሁ መተከል ከወርቅ ሜዳ ወደ ፓዌ ከተማ በባጃጅ ሲንቀሳቀሱ የነበሩ ሶስት የአድማ ብተና አባላት በቁጥጥር ስር ገብተዋል። እነሱም ገኔ ሽታሁን፣ ተሻለ አረጋ፣ ደርባው አስማረ የተባሉ በቁጥጥር ስር እንደገቡ ይፋ ተደርጓል። በተጨማሪም በዚሁ መተከል የማምቡክ ከተማ ሚሊሻ ጽሕፈት ቤት ኃላፊ ደረጀ ለሚሳ በተሰራው የተሳካ ኦፕሬሽን እስከ ወዲያኛው እንደ ተሸኘም አረጋግጠዋል። በተጨማሪም ቴድሮስ እዝ 105ኛ ኮር 66 66ተኛ ክፍለ ጦር 5ኛ ሻለቃ አባል የሆነ ጀግናው የፋኖ ሰራዊት መተከል ክፍለ ሀገር ዳንጉር ወረዳ ማምቡክ ከተማ ሰርጎ በመግባት የማምቡክ ከተማ ሚሊሻ ጽፈት ቤት ኃላፊ ደረጀ ሚሊሳን ጨምሮ ሁለት አድማ ብተና አባላትን እስከ ወዲያኛው እንደ ሸኛ እያረጋገጠ ሲሆን በተጨማሪም ሁለት ሁለት የአድማ ብተና አጃቢዎቹ በተወሰደባቸው እርምጃ እንደቆሰሉ ያረጋገጡ ሲሆን ኦፕሬሽኑን የሰራው የአማራ ፋኖ በድል ወደ ጦር ቀጠናው ተመልሷልን ብለዋል። አፋባሃ ቴድሮስ እዝ ህዝብ ግንኙነት መምሪያ ኃላፊ ከጎጃም በሰጠው መግለጫ ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ በራያ ቆቦ አካባቢ አንድ ከፍተኛ የብልጽግና አመራር ላይ እርምጃ እንደተወሰደ በአካባቢው የሚንቀሳቀሰው አፋባሃ ምስራቅ አማራ ቀጠና ምኒልክ እዝ በሰጠው መግለጫ ይፋ አድርጓል። የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ ተወስዶበታል፣ ብለዋል። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቆልፍ ሰው የሆነ አቶ ጥጋቡ ድርቤ ከነ አጃቢዎቹ በሰማዕቶቹ ጀግኖች በነ አርበኛ አለሙ ገብሩ በነ አርበኛ ዋሴ ከበደ በነ አርበኛ ፍሬውና ሌሎች አርበኞች ልጆች በምስራቅ አማራ ኮር ሁለት ቃኝ አባሎች በተወሰደባቸው የተጠና ጠንካራ እርምጃ ወደማይቀረው ተሸኝተዋል ሲል አመራሩ በሰጠው መግለጫ አረጋግጧል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽ ና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ሆዳደሩ አቶ ጥጋቡ ደርቤ ከነ አጃቢዎቹ ህዳር 17 2018 ዓ.ም ንጋቱን ቆቦ ከተማ ላይ በምስራቅ አማራ ኮር ሁለት ቀኝ አባሎች እርምጃ ተወስዶበታል ብለዋል። አፋ በሃ በሰጠው መግለጫ በቀጣይም እርምጃው ተጠናክሮ እንደሚቀጥል አረጋግጧል። በተለይ ብልጽግና ለሚባለው ጨፍጫፊ ቡድን ተገረደው የሚሰሩ ባንዳዎች ላይ ይሄ እርምጃ ተጠናክሮ ይቀጥላል ሲል የፋኖ አመራሩ በቁርጠኝነት ይፋ አድርጓል። መዳረሻው ድልና ነፃነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላልም ብለዋል። ህልውናችን በተባበረ ክንዳችን አፋበሃ ምስራቅ አማራ ቀጠና ሚኒሊክ እዝ በቆቦ ከተማ በተጠና ኦፕሬሽን የብልጽግና ከፍተኛ አመራር የሆነው አቶ ጥጋቡ ደርቤና አጃቢዎቹ ላይ የተወሰደ እርምጃን በተመለከተ የተሰጠ ማረጋገጫና መግለጫ። የተከብራቹ ክብሯን አድማጮች ለሰዓቱ ያዘጋጀ ነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር፣ ዘረኝነት ይውደም።